ሰላም እንዴት ናችሁ? የመሲ የኢትዮጵ ቤተሰቦች እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አለው እና ዛሬ የምንሰራ ኑክዬ ነው። ኑክዬ እንግዲህ ኑክዬ ይሄ ሁለት አይነት ነው ያለው። ይሄ የእኔ የተፈረዘነ ነው፣ በረዶ የያዘ በረዶ ቤት የሆነ ነበር። ወቅጠሉም ኑክዬ አለ፣ ግን ዛሬ መስራት የምንፈልገው ይሄንን ነው የተፈለገው እና የዚህ የሚያስፈልገው ግብአቶች ያው ክዝበራ አለኝ ክዝበራ አለኝ፣ የድንብል ያለ ቅጠል ማለት ነው። እዚ ከደሞ ሽንኩርት አለ፣ እዛ ጋ ደግሞ ነጭ ሽንኩርት ነው። ይሄ ጨው ነው። ይሄ ደግሞ ሰምነ ዘይት ከዛ ባህራት ደግሞ፣ ይሄ እዚ ጋ ያለኝ ሎሚ አስዋዳለኝ ሎሚ አስዋዳለኝ። የድንብል ያለ የደረቀ አለኝ እዚህ ጋር ደግሞ እርዳለኝ ይሄ ደግሞ ሰባ ባህራት ነው። ይሄ ኩርኩም ይሄ ከሙን ነው። ይሄ እርድ ነው። ይሄ ደግሞ ፍልፍል አስዋድ ነው ማለት ነው። እንግዲህ የሚያስፈልጉኝ እነዚህ ናቸው። ሌላ ደግሞ እዚህ ጋር ደግሞ ዶሮ አለኝ። ይኸው ወዲያው አሁን በስሏል። አጥፍቼዋለሁ። ንጋዙ ነው። እኔ ከ30 ደቂቃ በፊት ነው ያበሰልኩትና ውሃውን የሙሉክ እየጠቀማለውን ዶሮውም ደግሞ ማብሰያ ውስከትቼ ከለር እንዲያመጣለኝ ዶሮው ለብቻ ማለት ነው። ለማቅረብ እንደዛ አደርገዋለሁ። እንግዲህ አሁን ወደ አሰራር ምልክዬ ቪዲዮን ስጀምሩት ቪዲዮን ስትጀምሩት ሰብስክራይብና ላይክ ማድረጋችሁ እንዳትረሱ። ኮሜንት የምትፈልጉት አይነት ኔክስት የሚሰራ ነገር ካለ እሱንም አስተያየታችሁን ሃሳብ አስተያየታችሁን አስቀምጡልኝ። እንግዲህ እኔን ማበረታቶኝ። አሁን እንግዲህ ቀጥታ ወደ አሰራሩ፣ ያው እንግዲህ ድስጤ ግሎልኛ። ዘይት አላበዛም፣ ይህ ሳነ ስለምጠቀም ዘይት አላበዛም። ከዛ ዘይቴን ትንሽ ሲገድልኝ ሽንኩርቴን እናደርጋለሁ። ሳምና ላይ ብዙ ማራበዛ ይሄንም አንድ ማንኪያ ብቻ ነው ተጠቀመው። ከዛ ሽንኩርት ሽንኩርቱ በሳል ብሎ ከለሩ ሽታ ወጥቶ፣ ምን ብሎ ነጭ ሽንኩርት ነው እናደርጋለን፣ ቅመሞቹን ከዛ መጨረሻ ላይ እንትን እናደርጋለሁ። ይሄ እንደሱ የሆን እናደርጋለ ማለት ነው። አንድ ላስር ደ ለአምስት ደቂቃ ሸንኩርቱ ይብሳል። እዚህ ጋር ከጎን ደግሞ ሩዙን ጀምሬያለሁኝ ምክንያቱም ሰዓት የለኝም። በጎን በጎን እንደዚህ ሩዜ ዘይቱን ትንሽ ከጋልልኝ በኋላ ሻይርዬ ያደርጋለሁ። ሩዝ በሱቅ ሩዝ በሻይርዬ ነው የምሰራው እና ትንሽ ዘይቱ ጋር ይበረልኝ። በዚህ መልኩ ሆኖልኛል። ሽንኩርቱን አሁን ሽንኩርት እዛ ከዘይ ቅመሞቹ ቅመም እና ሽንኩርት አንግላ ሲጠበስ በጣም ጣም አለው። በነገራችን ላይ ነው ይኸው። ከዛ ወደ ሩዙ የሚበቃኝ መጠን አርጋለሁ። ከዛ ሻይልዬ በዚህ መልኩ የሆነልኝ ነው። ከለሩ ትንሽ ወርቃማ ከለር ሲሆንልኝ ሩዝ እንጨምራለን። የሩዙ ውሃ ደግሞ የዶሮ የቀቀልኩበት መረቅ ነው የምጠቀመው ማለት ነው። ጨው አይቼ ነው የምጀምረው፣ ምክንያቱም ዶሮ ላይ ጨው አለው እና ውዶቼን ይመስላል እንግዲህ ያው አሁን በዚህ መልኩ ሆኖልኛል። ትንሽ እንትን ነው ይበቃዋል። ኦኬ ከዛ አጥብ ያዘጋጀው ወስሩ እና ያው ሩዚ በዚህ መልኩ ነው አድርጌዋለሁ። ትንሽ ኦኬ እንትን ከሻይሬ የጋር ትንሽ እንትን ቢየኝ አንድ ላይ አንድ ላይ 10 ደቂቃ ማለት አንድ ላይ አቆይቼው እንደምያለው ቆንጆ ታምራው። ከዛ ይሄው ሩዙ ወደ ላይ እንዴ ስምጥካለ ይቃል ማለት ነው፣ እያየን ብንጨምር ይሻላል። እንጨምርሻለሁ ውሀው ስለማልደፋው የዶሮ ውሃ ስለሆነ ያን ቀቅዬ አልደፋውም ማለት ነው። ስለዚህ ጨው ደግሞ የዶሮ የውሃው የዶሮ ሾርባው ላይ ጨው ስላለው አልጨምርም። ይኸው አይተን እያየን እንትን እንላለን። አሁን እንግዲህ ያኛው እስኪደርስልኝ ድረስ ሩዙ ይደርስልኛል ማለት ነው። እንግዲህ ይኸው ሩዙ ከዚህ በኋላ ምንም ከኛ አይጠበቅበትም፣ ከድኛለው። ከዛ ወደ ወደዚህኛው ልስጥ ስንመጣ በረዶ ይዞ ስለነበረ ምንም አልነካሁትም። ቅድም እንደጨመርኩት ተውኩት። ይኸው አሁን ውሃው ጨርሶ ምንድን ነው በረዶ ለቆ ምናምን ይጥንዶልኛ ማለት ነው። ሎሚ ደግሞ እንዲህ ጥቁር የደረቀ ሎሚ መጨመር ካልፈለጋችሁ ሎሚ ጁሱን መጨመር ትችላላችሁ። እንደፈለጋችሁ ሎሚ እንደ የፈለጋችሁትን ሎሚ መጨመር ትችላላችሁ ማለት ነው። እና ይሄን ይመስላል። ከዛ የምን ነበር ስሙ፣ ኦ ጠፋብኝ ስሙ። በአማርኛ የድንብላል ቅጠሉ ይኸው ክዝበራውን ማለት ነው። በአማርኛ ነገሮቹ እንጃ ይጠፍቡኛሉ። እና ይሄው ይሄ ይመስላል። እንግዲህ ከዛ ትንሽ እንትን ብዬ መረቅ ከላይ ጨምራለኝ። ከዚህ የሚፈለገው ከኛ ምንድነው ጨው ብቻ። ከለስ ያረው ምግብ እንዲ ነው፣ አያደፍ ነው። ከዛ ይሄው ውዶች እንዲሆኑልኛል። ከዛ ይሄው የዶሮ መረቅ አርጋለሁ። መብዛትም የለበትም መካከለኛ መሆን ያለበት ይሆን። በቅቶኛል። በዚህ ምክር ሉኪዬ ግን ያኛው ፍሬሽ ነው የሚጣፍጠው፣ በጣም አለ የቢሉቱ ማለት ነው። ልክ እንደ ቅጠል ቅጠል ሆኖ የሚመጣው እሱ ነው በጣም ያለው እና ለፍጥነት ይሄ ይሻላል። ያኛው ያው በጣም ያደክማል፣ ተቀንጥሶ ምን ብሎ ምን ብሎ። ይሄ ግን ያው ለፍጥነቱ ይሄ ይሻላል። ለጣሙ ግን ያኛው ይሻላል ብዬ ነው የማስበው። እንግዲህ ያው ይሄን ይመስላል። ጨው ጨምር እና በቃው ማለት ነው። ጨው ትንሽ ነው የምጨምረው፣ ምክንያቱም ሾርባው ላይ ጨው አለው። ጨው ስላለው ሾርባ ላይ ትንሽ ጨምሬ ካነሰን እያየሁ ጨምር ይቻላል ማለት ነው። እንግዲህ ይኸው በቅጦታል። የቤተሰቦች መጨረሻው ይሄን ይመስላል። የሩዙን ይኸው ይሄንን በዚህ መልኩ ተጠናቋል።